በመጀመሪያ ደረጃ አዴይ ወደ ቤተሰቦቿ ወደ ክፍለ ሀገር ስለተመለሰች ብቻ ደስ ያላችሁ ላይክ በማድረግ ጀምሩ። አዴይ ወደ ክፍለ ሀገር በመመለሷ አንደኛ እናቷን አግኝታለች፣ ሁለተኛ ነገር ደግሞ የፍቅርን ጭቅጭቅ ተገላግላለች ማለት ነው። አዴይ ግን እዛ ቤት በመውጣቷ ዴ በተለይ ሰማይ ተደፍቶበታል። በጣም ከፍቶታል። በጣም አዝኗል። በግልባጩ ደግሞ ፍቅር በደስታ ተውጣለች፣ ደስ ብሏታል። አዴይ እዛ ቤት ስለወጣችላት ሸክም ቀለላት መስሏት ዴብን የራሷ ለማድረግ የተለያየ ቀመር እየቀመረች ትገኛለች። በሌላ በኩል ቤዛናት ቤዛ ነገሮች እንዳሰበችው እየሄዱላት አይደለም። ምክንያቱም ከባርኮትና ከኤላ ገንዘብ ለመቀበል ገንዘብ ተቀብላ ለመሄር ነበር ያሰበችው። ቤታቸው በሀራጣ ተበድሮ እንደተያዘባቸውና ሊወረሱ እንደሆነ አስመስላ እንግዲህ ከባርኮትና ከዴብ ገንዘብ ተቀብላ ወደ ሀገሯ ልትመለስ ነበር የመጣቸው። ነገር ግን ነገሮች እንዳላሰበችው ስለሄዱባት ባርኮትም ቢሆን እናት ተሰጥቷል ሊያገኛት እንደፈለገ የታሰረው ወንድሟንም ልታገናኘው ማግኘት እንደሚፈልግ እንግዲህ ነግሯታል። ይሄ ነገር ደግሞ ለቤዛ ክው አድርጓታል። ምክንያቱም ምንም የተያዘ ቤትም የለም፣ ወንድሟም አልታሰረም። ስለዚህ አሁን ላይ ቤዛ ከዴብና ከባርኮትና ከኤላ መቀበል የፈለገችውን ገንዘብ ማግኘት አትችልም ማለት ነው። ምክንያቱም እናቷንም ልታገናኛቸው አትችልም፣ ወንድሟንም የታሰረ ወንድምም የላትም። ነገር ግን በሌላ በኩል እናቷን እንድትዋሽ አሳምና ልታገናኛቸው ትችላለች። ነገር ግን የታሰረው ወንድሟን እንዴት ልታገናኛቸው ትችላለች? እንዴት ነው ባርኮትና ኤላን አሳምና ቤዛ ከባርኮትና ከኤላ ገንዘብ ልትወስድ የምትችለው? ግምታችሁን በኮሜንት አስቀምጡልኝ። በሌላ በኩል ግን ለምለም እዛ ቤት አደይ በመውጣቷ ወደ ክፍለ ሀገር በመሄዷ ኤላን ተጠያቂ እያደረገችው ነበረ። ኤላም ጥፋተኛ መሆኑን አምኖ ይቅርታ እየጠየቃት፣ ነገር ግን ያደረገው ነገር በጣም እንዳሳዘነውና እንደዛ ማድረግ እንደሌለበት ለለምለም እየነገራት ይገኛል ማለት ነው። እንግዲህ አደይ ከክፍለ ሀገር ወደዚህ ስራዋ ትመለሳለች ወይስ ሌላ ቤት ትገባለች? ወይስ ደግሞ አባቷ እንዳሰበላት እናቷም እንግዲህ ገና ከመድረሷ የከጀርሽው ሰው የለሽም ወይ አግቢ ውለጅ የሚል ጥያቄ እያቀረበችላት ነበረ። ይህን ጥያቄ ለመመለስ አደይ እንግዲህ እዛው የክፍለ ሀገር ሰዎች ታገባለች ወይስ ደግሞ ተመልሳ ወደ ነዴብ ትመጣለች? ዴብስ ምን አይነት ውሳኔ ሊወስን ይችላል? መጀመሪያ ሰው ቤት እንደገባች ነበር ለምለም የነገረችው ነገር ግን አሁን ላይ የሰማው ደግሞ ሰው ሳይሆን ክፍለ ሀገር እንደሄደች ነው። አሁን ላይ በጣም ደብሮታል፣ በጣም ከፍቶታል። አደይን እንዴት ማግኘት እንዳለበት እያሰበ ይገኛል። ዴቨስ እንዴት ነው አደይን ሊያገኛት የሚችለው? የእውነት ወደ ክፍለ ሀገር ይሄዳል ወይስ ደግሞ እዚህ ሆኖ አደይ እስከምትመጣ የሚጠብቅ ይመስላቸዋል? በሌላ በኩል ደመቀና ኪንጎ ናቸው እንግዲህ የአደይን ሰፈር የሚያውቁት። ክፍለ ሀገር ያለ ኪንጎ ስለሆነ ምናልባት ዴቭ ኪንጎን እንዲወስደው ይጠይቀውና ወደ አደይ ወደ ክፍለ ሀገር ሊሄድ ይችላል ማለት ነው ሊዲያ እንግዲህ እናታቸው ወደ እነሱ ቤት እንዲመለሱ ብትጠይቃቸውም ሊዲያ መመለስ ብትፈልግም ዴብ ግን መመለስ እንደማይፈልግ ሲቆይ ሲፈልግ ግን ወደ እናቱ ቤት መመለስ እንደሚችል እየነገራት ይገኛል። ይሄ ነገር ለሊዲያ በጣም አሳስቧታል። ሊዲያ ደግሞ ወደ እናቷ ቤት መመለስ ፈልጋለች። በዛ የቤዛ ጭቅጭቅ፣ በዛ የፍቅር ጭቅጭቅ፣ በዛ ደግሞ የለምለም ንትርክ በጣም ሰልችቷታል። አሁን ላይ በዛሬው ክፍል እንግዲህ እና ኦልን ብቻ ነው ያላየ ነው እንጂ ሁሉም አሉ ማለት ነው። ና ኦል እንግዲህ አዴንና ለምለምን አሳምኖ ፍቅር ለፍቅር አንድ ነገር አሳክቶላታል ብዬ አስባለሁ። ምክንያቱም አዴይ ዛቤት እንድትወጣ ነበረ ዋናው የፍቅር ምኞት፣ ምኞቷም ተሳክቶላት እንግዲህ አዴይ ዛቤት ወጥታ ወደ ክፍለ ሀገር ሄዳለች ማለት ነው። ሌላኛው የቀረቻት ለምለምና ቤዛናት። ዋነኛዋ ቤዛናት አሁን ቤት ውስጥ ሆና እንግዲህ ከቤዛ ጋር ደግሞ ሌላ ሌላ ንትርክ፣ ሌላ ጸብ፣ ሌላ ግጭት እየተፈጠረ ነው። እዚህ ቤት ሰራተኛ ከሌለ አዴ ካልተመለሰች ሌላ ሰራተኛ ሊቀጠር ስለሚችል ፍቅርና ቤዛ የበለጠ ንትርካቸው ይቀጥላል። አዲስ የምትመጣው ሰራተኛ ምናልባት ዴብ ሊወዳት ይችላል፣ ወይም ደግሞ አዴ ሄዶ መልሶ ሊያመጣት ይችላል። ከዛ ውጭ ግን ዴብም፣ ሊዲያም አዴም እዛ ቤት ተነቅለው ይወጣሉ። ፍቅር ብቻዋን ትቀራለች። ዴብን አገኛለሁ ብላ ጥሩዋንና ታዛዥዋን ሰራተኛ ካባረረች በኋላ ፍቅር ፍቅር ብቻዋን ትቀራለች ማለት ነው። ይሄኔ የናቷ ወቀሳ፣ የባርኩት ስድብ እንግዲህ መቻል አለባት ፍቅር። ሰላም ውዴ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። ዛሬ በአዲስ ቪዲዮ መጥቻላችኋለሁ። አዴይ ድራማ ክፍል ሀምሳ ስምንት ተለቋል። ክፍል 59 ደግሞ ምን ሊፈጠር ይችላል የሚለውን ነገር የምናይ ይሆናል። እንግዲህ በክፍል ሀምሳ ስምንት አዴይ ወደ ክፍለ ሀገር ሄዳ እናቷን አግኝታለች በደስታ ተውጣለች። እናቷም እህቷን በጣም ደስ ብሏቸዋል። እሷም ደስ ብሏታል እናቷን ስላገኘች። ነገር ግን አንድ ነገር አሁንም ቢሆን እህቷንም አዴይንም እያሰጋቸው ይችላል። ይህ እያሰጋቸው ያለ ነገር አባቷ እንዳስበው አሁንም ለሌላ ሰው እንዳይድራት እንዴት ከአባቷ አምልጣ አባቷ ወደ ክፍለ ሀገር ሲመለስ እሷ እንዴት ወደ አዲስ አበባ መመለስ እንዳለባት ከእናቷም ከቶም ጋር ላይ እየተመካከረች ትገኛለች። አደይ እንዴት ነው አባቷ ካዘጋጀላት ወጥመድ ካዘጋጀላት ባለ አምለጣ እንግዲህ ወደ መጣችበት ቦታ ልትመለስ የምትችለው? የእውነት ሳትመለስ እዛው አባቷ የሚያጋባት ይመስላችኋል ወይስ ደግሞ ዴብ ኪንጎን ተከትሎ ወደ ክፍለ ሀገር ሄዶ አደይን መልሶ ወደ ዛ ቤት የሚወስዳት ይመስላችኋል? አዴ እንግዲህ ወደ ዛ ቤት መመለስ ባትፈልግም በዴብ አማካኝነት ልትመለስ ትችላለች። ምክንያቱም ዴብ ለምለምን፣ አደራሽ ስለ አደይ ከሰማሽ ሁሉንም ነገር ንገሪኝ፣ አደይ እንፈልጋታለሁ፣ ካለሷ መኖር አልችልም፣ አጠገቤ ሆና እንድትጨቀጭቀኝ ይፈልጋለሁ የሚል አቤቱታ እያቀረብላት ይገኛል። ምናልባት እንግዲህ ዴብ ተከራይቶ አብረን እየኖርን ለብቻችን እንኖር ከነ ፍቅር ቤት እንውጣ ብሏት ነበር። አዴ ግን ይህን ነገር አልፈለገችውም። እሷ የምትፈልገው መስራት፣ እናቷን መቀየር እንጂ ባላግብታ መኖር አይደለም ነው ፕላኗ። ይህም ጥያቄ ደግሞ እናቷን በተደጋጋሚ ብትጠይቃትም ሁሉንም ሰው እየሰማች አይደለችም። አዴ አሁን ሁሉም ሰው ይወዳታል፣ ይፈልጋታል። ነገር ግን ፕላኗ ማግባት ሳይሆን እናቷን ካለችበት ቦታ መቀየር፣ ቤቷን መቀየር፣ እናቷን ማሻሻል ብቻ ነው የምትፈልገው። ነገር ግን ወንዶች እንቅፋት እየሆኑባት ይገኛሉ። ስለዚህ ሀዴ እንዳሰበችው የእናቷን ህይወት ቀይራ ከዛ በኋላ ስኬታማ የሆነ የትዳር ህይወት ሊኖራትም ላይኖራትም ይችላል። አሁን ላይ ግን አደይ ከባዱ ዝግብ ላይ ናት። አንደኛ አባቷ ዛ ቤት ከመጣስ ቢያገኘኝስ ለፈለገው ሰው ቢደረኝ ሲምል ስጋት አላት። ሁለተኛ ነገር ደግሞ ወደ ዛ ቤት ብመለስ ስራው ጥሩ ቢሆንም ነገር ግን ፍቅርንና የቤዛን ጭቅጭቅ እንዴት ልችለው ይችላለሁ፣ እዴብስ እያስቸገረኝ ይገኛል። እሱንስ እንዴት ነው አሳምኜ ስራን ልቀጥል የሚችለው የሚል ነገር በአእምሮ እየተመላለሰ ይገኛል ማለት ነው። እንግዲህ አደይ ከክፍለ ሀገር ትቀራለች ወይስ ትመለሳለች? ምናልባት ዴብ እንግዲህ ወደ ክፍለ ሀገር ሄደው አዴይን ሊያገኛት ይችላል ማለት ነው። ዴብ እና አዴይ በድጋሚ ሊገናኙ ይችላሉ። ነገር ግን አዴይ ወደዛ ቤት የመመለስ እድሏ በጣም ዝቅተኛ ነው። ምክንያቱም ብዙ መከራና ስቃይ ያሳለፈችበት ቤት ስለሆነ ምናልባት የፍቅርናት ካለመነቻትና እንድትመለስ ካላስገደደቻት አዴይ ወደዛ ቤት የመመለስ እድሏ በጣም ዝቅተኛ ነው ማለት ነው። እንግዲህ በቀጣይ አዴይ ድራማ ምን ሊፈጠር እንደሚችል እንግዲህ በቀጣይ ክፍል የምናየው ይሆናል። ቤዛ የእውነት ተሳክቶላት ባርኮትንና ኢላን ሸውዳቸው ከነሱ የምትፈልገውን ገንዘብ ልትወስድም ላትወስድም ትችላለች። አሁን ናኦል በትንሹም ቢሆን ፍቅርንም ቤዛንም እየረዳቸው ይገኛል። ፍቅርን ለማሳመን ናኦል እየተጠቀመባት ነው። ቤዛ ደግሞ እዛ ቤት እንዲያባረርላት ፍቅር እንዳዘዘችው ለማባረር ስራውን ጀምረዋል ማለት ነው። እንግዲህ ቀጣይ ምን እንደሚፈጠር ግምታችሁን እያስቀመጣችሁ ባይ ባይ።